ከልቧ የጠላችና እንደዚሁም ደግሞ እስከ መጨረሻው ለማጥፋት ደረጃ ለመሄድ የተዘጋጀች ነበረች። መጀመሪያ የተተዋወቅኳትም ወደ ባህር መጀመሪያ ሄጄ በነበረበት ጊዜ ነበር። ይና ወደ እኔ ዘንድ የመጣችው ከጠረፏ ንግሥት ተልካ ነበር። ቶሎ ብለንም ሄድን። እዚያም ስንደርስ ከአጥቢያ ኮከብ ከሉሲፈር ጋር ስብሰባ ሊኖረን እንደሆነ አወቁ። በዚህ ስብሰባ ላይ የሚከተሉትን መመሪያዎች ሉሲፈር ሰጠን። የማያምኑ የእርሱ በመሆናቸው እርሱን እነርሱን ሳይሆን የሚያምኑትን ብቻ እንድንዋጋ ሲነግረን ከመካከላችን አንዱ ለምንድን ነው ብሎ ጠየቀው። እርሱም ሲመልስ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ስለማይፈልግ እንደሆነ መለሰልን። ሰይጣን እግዚአብሔር በትዕቢት ምክንያት ከዚያ ቦታ እንዳስወጣው መንግሥተ ሰማያትን በስም አይጠራውም፣ እንዲያው ብቻ ያ ቦታ ነው የሚለው በተጨማሪም ደግሞ ማንንም ፈሪሳዊ የአምልኮ መልክ ያላቸውን ኃይሉን ግን የካዱትን እንዳንዋጋ አዘዘን። ምክንያቱም እነዚህ እንደኔ ናቸው አለን። ንግግሩን በመቀጠል መዋጋት ያለብን እውነተኛ ክርስቲያኖችን ብቻ ነው አለ። ጊዜውም የቀረበ በመሆኑ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ከምንም ጊዜ በበለጠ እንድንዋጋ ነገረን። አሁንም አንዱ ከመካከላችን እንዲህ አለ። እግዚአብሔር የሰው ልጆች ለማዳን አንድ ሰው እንደ ላክን ሰማለን አለው። ሰይጣንም ማን ነው እሱ አለ። አንዱም አባል ኢየሱስ ነው ብሎ መለሰ። በዚህ ጊዜ ሁላችንን እጅግ እስኪያስደንቀን ድረስ አጥቢያ ኮከብ ወይም ሉሲፈር ከወንበሩ ላይ ከተቀመጠበት ወደቀ። በሰውየውም ላይ በመጮህ ሁለተኛ ያንን ስም በሕይወት ለመኖር ከፈለክ በምንም የእኛ ስብሰባ ላይ እንዳት ይጠራው አለው። እውነት ነው። በኢየሱስ ክርስቶስ ስም ጉልበት ሁሉ ይንበረከካል። ሉሲፈርም ጨነቀ። ከዚህ በኋላ ግን ሉሲፈር አጽናና፣ ስለ ክርስቲያኖችም እንዳንጨነቅ ነገረ እርሱ በቅርብ መጥቶ ዓለምን እንደሚገዛና እኛን መልእክተኞችንም መልካምን ስፍራ እንደሚሰጠን ከዓለም ጋር ያለን ጭንቃችን እንደሚያበቃ ገዥዎችም እንደሚያደርገን ነገረን። ንግግሩንም በመቀጠል የሰው ልጅ የሚያጸባርቁና ሀሰተኛ ነገሮችን እንደ መውደዱ መጠን እነዚህን ነገሮች እያመረክን በማውጣት የሰው ልጅ ለእግዚአብሔር ለአምላኩ ጊዜ እንዳይኖረው ቤተ ክርስቲያንንም በሚከተሉት ነገሮች እንደሚያጠፋ አገለጸልን አንደኛው በገንዘብ ሁለተኛም በሀብት ሶስተኛም በሴቶች ነው ከዚህ ንግግር በኋላ ስብሰባውን በተነው ይህ ነበር እንግዲህ የመጀመሪያው ከሉሲፈር ጋር የነበረኝ ግንኙነቴ ከዚህ በኋላ ግን ብዙ ሌሎች ስብሰባዎችን አድርገናል። ስንወጣም የጠረፏ ንግሥት ወደ ቤቷ ጋበዘች። እዚያም የሰው አመድ ከሌሎች ነገሮች ጋር በመደባለቅ በእግሮች አጥንት ውስጥ ጨመረች። እነዚህ ነገሮች እያንዳንዳቸው የራሳቸው ስራ አላቸው። በጣቴ ውስጥ የሚገኘው ድንጋይ ማንም ስለኔ የሚያስበውን እንዳውቅበት የሚረዳኝ ሲሆን፣ በቀኝ እጄ ውስጥ ያለው ደግሞ ማንኛውንም ነገር እንዳጠፋ ኃይል የሚሰጠኝ ነበር በእግሮቼ ውስጥ የነበሩት ደግሞ በጣም ጠንካራና አደገኛ እንደሆን የሚያደርጉኝ ከመሆናቸውም ሌላ ወደ ሴት፣ ወደ አውሬ፣ ወደ ድመት፣ ወደ ወፍ እንድቀያየር የሚረዱኝ ነበሩ። ወደ ላብራቶሪዎችም ወሰደችኝና ቴሌስኮፕ፣ ቴሌቪዥን፣ ቪዲዮ ሰጠችኝ። እነዚህ ተራ እቃዎች አልነበሩም። እነዚህ ማንም ማን ወደ ቤተ ክርስቲያን ታጂ ብቻ እንደሆነና ማን አዲስ ክርስቲያን እንደሆነ በቤተ ክርስቲያን ውስጥ ያለውን ነገር ለይተን ልናውቅ የምንችልበት ነገሮች ነበሩ። በመጨረሻም አብረውን የሚሰሩ አስራ ስድስት ልጃገረዶች ሰጠችኝ። ከእነርሱም መካከል ኒና አንዷ ነበረች። እንግዲህ እነዚህን ሁሉ ስጦታዎችን ከመታጠቅ ይዤ ወደ ሌጎስ ተመለስኩኝ። ሰይጣን መልእክተኛ መሆን በልቤ ውስጥ ምንም የሰው ስሜት ወይም ርህራሄ አልነበረኝም። በስራ ላይ ተሰማራሁና ወዲያውኑ አምስት ባለ ሁለት ፎቅ ቤቶች እደመሰስኩኝ በሙሉ ይዘው ከነበሩት ነዋሪዎቻቸው ጋር ሰጠሙ። ይህም የሆነው በ1982 ዓመተ ምሕረት እንደ ኤሮፕያን አቆጣጠር በነሐሴ ወር በሌጎስ ከተማ ነበር። ኮንትራክተሩ ወይም የህንፃው አሰሪ ጥሩ መሠረት አልጣለ ለመባል ኃላፊነቱ በእርሱ ላይ ሆኖ ብዙ ገንዘብ ከፈለ። ዛሬ በዓለም ላይ ያሉት ጥፋቶች በሙሉ ሰው ሰራሽ አይደሉም። የዲያብሎስ ስራ መስረቅ፣ መግደልና ማጥፋት ነው። ደግሜላለው ላለው ሰይጣን ምንም ነጻ ስጦታ የለውም። በመንገድና በመሳሰሉት አደጋዎች ለመፍጠር ወጣሁኝ። አንድ ልነገራቸው የምፈልገው ያጋጠመኝ ነገር ስለ አንድ አዲስ ክርስቲያን ስለ ደህንነቱ እና ስለ ነጻ መውጣቱ ይመሰክር ስለነበረው ነው። ይህ ክርስቲያን በመናፍስቱ አለ። በዚህ ስራ ብዙ ጉዳትን ያስከተለብን ነበር። ስለዚህም በአላማዬ ውስጥ አስገባሁት። አንድ ቀን በጣም ምቹ በሆነ አውቶቡስ ወደ ሌጎስ ይጓዝ ነበር። የሚሄደው ምስክርነት በመስጠት ቀጠሮ አድርጎ ነበር። አውቶቡሱ በከፍተኛ ፍጥነት ላይ ስለነበረ ከመንገድ እንዲወጣ አደረኩት። እርሱ ሄዶ ከአንድ ዛፍ ጋር ተጋጨ። ሁሉም ተሳፋሪዎች ሲሞቱ፣ ይህ አዲስ የተለወጠው ክርስቲያን ብቻ ተረፈ። አዳዳኑም ተአምራዊ ነበር። ምክንያቱም የወጣው በእቃ መጫኛ በኩል ነበር። ሲወጣም እኔ ድኛለሁ እኔ ድኛለሁ እያለ ነበር። ምስክርነቱን እንዳይሰጥ ሞከርን፣ ነገር ግን ዓላማችን ከሸፈ። በቴሌቪዥን ውስጥ አዲስ የተለወጠን ክርስቲያን እናውቅበታለን። ስለዚህም አጥብቀን ወደ ኋላ እንዲመለስ እስከ መጨረሻው በመከታተል እንታገለዋለን። እስከ ስድስት ወር ድረስ ካልተሳካለን ያንን ወደ ስራው እና ወደ ኑሮ ማሰናከል ደግሞ እንገባለን። ለምሳሌ እሷ ወይም እሱ በሚሰሩበት ስፍራ ከአለቃው በኩል ሁከት እንፈጥርበታለን፣ ቢቻልም ከስራ እንዲያባርረው እናደርጋለን። በዚህ ሁሉ ውስጥ ጸንቶ ከቆመ ግን እንተወዋለን። ነገር ግን ወደ ኋላ ከተመለሰ ዳግመኛ ለንስሓ ጊዜ እንዳይኖረው ወዲያውኑ እንገድለዋለን። ሉሲፈር እንኳን በስራ እጅግ እስኪኮራብኝና የጠንቋዮች አለቃ እስኪያደርገኝ ድረስ ብዙ ሕይወትን አጠፋሁ። አለቃ ከሆንኩኝ በኋላ ስብሰባ አደረግን። ይህንን ስብሰባ የተካፈልነው እንደ ወፎች፣ እንደ ድመቶችና እንደ ባቦች ሆነን ነበር። እነዚህ ፍጥረታት ለሚከተሉት ነገሮች የሚጠቅሙ ናቸው። ለመናፍስት ጠሪዎች ወደ ወፎች መቀየር የበለጠ አደገኛ ያደርጋቸዋል። ለጠንቋዮች ወደ ድመት መቀየር መናፍስትንና ሰዎችን ለማነጋገር ይጠቅማቸዋል። ወደ አይጦች መቀየር ለጠንቋዮች ወደ አንድ ሰው ቤት በቀላሉ እንዲገቡ ከዚያም ወደ ጥላ እንዲቀየሩ በመጨረሻም ወደ ሰው እንዲቀየሩና የሰውን ደም እንዲመጡ ይጠቅማቸዋል። በዚህ ስብሰባ የነበረን አጀንዳ አንድ ብቻ ነበር። እርሱም ክርስቲያኖች የሚል ሲሆን በአስራ ዘጠኝ ሰማኒያ ሶስት እንደ ኤሮፓን አቆጣጠር የአፍሪካ ጠንቋዮችን ስብሰባ በቤኒን ከተማ ለማድረግ አቅደን ተለያየን። ይህንንም በየዕለቱ በሚወጣ ጋዜጣችን በሕዝብ መገናኛዎች አወጣ ነው። በእርግጥ ሁሉም ነገር በደንብ የታቀደና ምንም የሚያሰናክሉ ሁኔታዎች ያልነበሩት ነበር። ይሁን እንጂ በድንገት የናይጄሪያ ክርስቲያኖች አምላካቸውን በማመስገን ጸሎት ጀመሩ። በዚያን ጊዜ እቅዳችን በሙሉ ፈራረሰ። የእቅዳችን መፈራረስ ብቻ አልነበረም፣ ነገር ግን በጨለማው ግዛት ውስጥ ከፍተኛ ሁከት ተፈጠረ። በመሆኑም የጠንቋዮቹ ስብሰባ በናይጄሪያ ሊካሄድ አልቻለም። ክርስቲያኖች ልብ እንዲሉት የሚገባ ነገር ኃያሉን አምላክ በእውነት ከልብ ማመስገን በሚጀምሩበት ጊዜ በአየርም ሆነ በባህር የሚገኙ የጨለማ ግዛት ኃያል ኃይላት በሙሉ በችግርና በመናወጥ ውስጥ እንደሚገቡና መልእክተኞችም በሙሉ ማረፊያ ስፍራ እንደሚያጡ ሊረዱት ይገባል። ክርስቲያኖች እግዚአብሔር የሰጣቸውን ኃይልና ሥልጣንም ቢያውቁት ኖሮ የዓለምን ሕዝብ ሁኔታ ይቆጣጠሩት ነበር። የዓለምን ሕዝብ ለማዳን የሚችሉ ክርስቲያኖች ብቻ ናቸው። ቆይቶ ግን በደቡብ አፍሪካ ካደረግነው ከመጀመሪያው የስብሰባው ውድቅት በኋላ ወደ ባህር ተጠራሁኝ። እዚያም ስደርስ ከዚያች ጊዜ ጀምሮ ኑሬ በባህር ብቻ እንደሚሆንና ወደ ምድር ለአንዳንድ አስቸጋሪ ሥራዎች ብቻ እንደሚሄድ ተነገረኝ። አዲስ ሥራም ተሰጠኝ። ይህም ሥራ ለባህል መድኃኒቶች ወይም ዶክተሮች መድኃኒትን መፍጠርና የመቆጣጠሪያው ክፍል ኃላፊ በመሆን ስጦታዎችን መላክ ማለትም የነጭ ጨርቅ ቀሚስ ቤተ ክርስቲያኖችን ወይም የጸሎት ቤቶችን መክፈትና መካኖችን ልጅ መስጠት፣ ሱቆችን መክፈትና በሚያስፈልጉት ዕቃዎች መሟላት፣ ልጆችንና ገንዘብን መስጠት ሲሆኑ እነዚህም እያንዳንዳቸው ደግሞ ከዚህ በታች በየተራ ገልጽላችኋለሁ። አንደኛ የነጭ ጨርቅ ቀሚስ ቤተ ጸሎት፣ አንድ ሰው የጸሎት ቤት እንዲከፍትና ፈውሶችን ማድረግ እንዲችል ፈልጎ ወደኛ ሲመጣ የሚከተሉትን ሁኔታዎች እንዲያሟላ ይደረጋል። አንደኛ በየዓመቱ አንድ ወይም ሁለት ነፍሶችን ሊሰጠን ይስማማል። ሁለተኛ በጸሎት ቤት ውስጥ በሚሠራው ሥራ አንድ ደረጃ ላይ ሲደርስ ወደኛ ህብረተሰብ እንዲገባ ይደረጋል። ሶስተኛ ደግሞ ማንም አባል ወደ ጸሎት ክፍል ሲመጣ ጫማ እንዲያደርግ የማይፈቀድለት ይሆናል። እነዚህን ሁኔታዎችን ሲቀበል የሚከተሉትን ነገሮች በማሰሮ ውስጥ ተደርጎ ይሰጡታል። ነጫጭ ጠጠሮች፣ የሰው አጽሞች፣ የሰው ደምና የባህል መድኃኒቶች ናቸው። ይህንን ማሰሮ በውስጡ ካሉት ነገሮች ጋር በሙሉ በቤተ ጸሎቱ ፊት ለፊት እንዲቀብረውና መስቀሉ ብቻ እንዲታይ ነገር ግን ማሰሮ እንዳይታይ በመጠንቀቅ በላዩ ላይ መስቀል እንዲተከል ይደረጋል። መሙላት መናፍስት ሳያቋርጡ የተለያየ ውሃ በዚያ መሙላት እንዲቀጥሉ እንዲዘጋጅ ይደረጋል። ይህ ውሃ ቅዱስ ውሃ እያሉ ሲጠሩት የምትሰሙት ጠበል የሚባለው ነው። ብዙ ሰዎች በክፉ መንፈስ በሚጨነቁበት ጊዜ ወደ እነዚያ ነቢያቶች ወይም ቄሶች እንዲያወጡላቸው ይሄዳሉ። እውነቱ ግን ተጨማሪ አጋንንቶችን በእነርሱ ውስጥ መጨመር ነው። ዲያብሎስ ዲያብሎስን ያስወጣውምና ነው። ቄሶቹ የሚሰሩት ሥራ ለአባሉ መጸለይና ለርሷ ወይም ለርሱ በቤት ውስጥ እንዲያስቀምጠው ቀይ ጨርቅ መስጠት ሲሆን ሁልጊዜ ሲጸልይም ሻማዎችና ሻማዎችን በማንደድ ዕጣኖችን በማጨስ እንዲጠቀም ግለሰቡን መምከር ነው። በዚህም ድርጊት ሰውየው ወደ ቤቱ እኛን ይጠራናል። አንዳንድ ጊዜ አባሉ ፍየል እንዳይመሳሰሉትን ለመስዋዕት እንዲያቀርብ ይደረጋል። እነዚህ መሥዋዕቶች የሚደረጉት ሰውየውን መተን እንድናድነው ለእኛ ነው። ቄሱ የመፈወስ ወይም የማዳን ኃይል ግን የለውም። ኛው መካንን ማስወለድ ነው። አንዲት ሴት ልጅ እንድታገኝ ማህጸኗን እንድንከፍትላትና እንዲኖራት ወይም ለመጸነስ ፈልጋ ወደኛ ዘንድ ለእርዳታ ስትመጣ እነዚህ ሁኔታዎችን እንድትፈጽም ይደረጋል። ይኸውም ሴትየዋ የምትጸንስበት ወር እኛ የመረጥነው ወር ብቻ እንዲሆን ይሆናል። ምክንያቱም እንደነዚህ አይነት ሰዎች የሚወልዷቸው ልጆች በሙሉ በኋላ ረጅም ዕድሜ ሳይኖሯቸው የሚሞቱበትን ወር ስለምንመርጥ ነው። ያለበለዚያ ግን በሌሎች ወራት የሚጸነሱ ከሆነ ልጆቹ ሊኖሩ ይችላሉና ነው። ይህንን ከተቀበለች ሌሎችን ሰዎች በዚህ ሁኔታ መጸነስ እንዲወዱ የሚያደርግ መድኃኒት ይሰጣታል። በእነዚህ አይነት ሁኔታ የጸነሱ ሰዎች ዛሬ በአንቴቪያ፣ በሌጎስ እና በመሳሰሉ ስፍራዎች ይገኛሉ። እንደነዚህ አይነት እርጉዞች ጫማ አይፈቀድላቸው። ሶስተኛው የውሸት ሱቅ ነው። አንድ ሰው ይህን ነገር አስመልክቶ ለእርዳታ ወደኛ ሲመጣ ምንም አይነት ሴት እንዳትነካው በማስጠንቀቅ ቀለበት ይሰጠዋል። የኛም አባል ለመሆን እንዲስማማ ይደረጋል እነዚህን ሁኔታዎችን ለማሟላት ፈቃደኛ ከሆነ ሱቁ እጅግ ዘመናዊና ግሩም በሆኑ እቃዎች እንዲሞሉለት ይደረጋል። አራተኛው ደግሞ ሕፃናትን መስጠት ነው። አንዲት መካን ሴት ወደ ባህል መድኃኒት ሄዳ ችግሯን ከተናገረች በኋላ የሚከተሉትን ነገሮች እንድታመጣ ትጠይቃለች። ነጭ ዶሮ፣ ፍየል፣ አመድና የሕፃን መጠቅለያ ናቸው። ከዚያ በኋላ እንድትሄድ ይነገራትና እሷ በሌለችበት ባለመድሃኒቱ እነዚህን ነገሮች ወደ እኛ ያመጣል። እኛም አሁን በቃል መግለጽ የሚያስቸግሩኝን ነገር ነገር ግን የሰው አመድ ያለበትን በመደባለቅ እንሰጠዋለን። እርሱም ይህንን መድኃኒት ለሴትዮዋ በምግብ ጠቅልሎ ይሰጣታል። ከዚህ በኋላ ታረግዛለች። ነገር ግን ልጁ እውነተኛ ሰው አይደለም። የተወለደችው ሴት ከሆነች በሕይወት ትኖራለች። ለጋብቻ እንኳን የምትደርስ ትሆናለች። ነገር ግን ዕድሜ ልኳን መካን ሆና ትቀራለች። የተወለደ ወንድ ከሆነ ይኖራል፣ ነገር ግን በድንገት ራሱን እንዲገድል ስልጠና ይሰጠዋል። እንደነዚህ አይነቶች በፍጹም ወላጆቻቸው ሊቀብሩ አይደረጉም፣ አስቀድመው ይሞታሉና ነው። እዚህ ላይ መግለጽ የምወደው በአብዛኛው መካንነት የሚፈጠረው በአጋንንቶች መሆኑን ነው። ምክንያቱም አንዲት በምድር ላይ መካን የሆነች ሴት በባህር ውስጥ በሚገኘው በአጋንንት ግዛት ሄዳ ስትወልድ ታያላችሁ። ስለዚህ የእግዚአብሔር ልጆችን የምመክረው እውነተኛን ልጆች የሚሰጠው እግዚአብሔር ብቻ በመሆኑ እርሱን በትዕግስት እንዲጠባበቁት ነው። አምስተኛውና የመጨረሻው ገንዘብ ማግኘት ነው። አንድ ሰው ገንዘብ ለማግኘት ፈልጎ ወደኛ ከመጣ እነዚህን ነገሮች እንዲያሟላ አይደረጉም። አስቀድመው ይሞታሉና ነው። እዚህ ላይ መግለጽ የምወደው በአብዛኛው መካንነት የሚፈጠረው በአጋንንቶች መሆኑ ነው። ምክንያቱም አንዲት በምድር ላይ መካን የሆነች ሴት በባህር ውስጥ በሚገኘው በአጋንንት ግዛት ሄዳ ስትወልድ ታያላችሁ። ስለዚህ የእግዚአብሔር ልጆችን የምመክረው እውነተኛን ልጆች የሚሰጠው እግዚአብሔር ብቻ በመሆኑ እርሱን በትዕግሥት እንዲጠባበቁት ነው። አምስተኛው አምስተኛውና የመጨረሻው ገንዘብ ማግኘት ነው። አንድ ሰው ገንዘብ ለማግኘት ፈልጎ ወደኛ ከመጣ እነዚህን ነገሮች እንዲያሟላ ይደረጋል። ከሰውነቱ አንዱን ክፍል እንዲሰጠን ይደረጋል። ወይም ቤተሰብ ካለው ወንድ ልጁን እንዲያመጣ ይደረጋል። ብቻውን ከሆነ ታላቅ ወይም ታናሽ ወንድሙን እንዲያመጣልን ይደረጋል። የሚያመጣው ሰው ከአንድ ማሕፀን የወጡ መሆን አለባቸው። እዚህ ላይ ቁም ነገሩ እንዲገደል የተፈለገው ሰው የሚገደልበት የሚገደልበት በሚከተለው አይነት ሁኔታ ነው። ለአምጪው ቀስት ወይም ጦር ከተሰጠው በኋላ ዘመዶቹ በሙሉ በመስታወት ውስጥ በምስል መልክ እንዲያልፉ ይደረጋል። አምጪው አሳልፎ የሚሰጠው ሰው በሚታይበት ጊዜ እንዲወጋው ይደረጋል። ይህ ሁኔታ ሲፈጠር፣ ጠላው የተወጋው ሰው የትም አገር ይሁን ባለበት ስፍራ ይሞታል። ሌሎችም መንገዶች አሉ። ነገር ግን ያንን የሚሰራው እርሱ ሰይጣን ነው። በየትኛውም የአገዳደል ዘዴ ይሁን የሟቹ ደም አሳልፎ በሰጠው ሰው ላይ ብቻ እንደሆነና ኃላፊነቱን ጉዳዩ እንዲወሰድ ይሆን ዘንድ ምስሉን አምጾ ራሱ እንዲወጋው በማድረግ ሰይጣን ይጠቀማል። አስታውሱ ሰይጣን ምንም ነጻ ስጦታ የለውም ክርስቲያኖችን እንዴት እንደሚዋጋ ሁላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዥዎች ጋር በሰማያዊው ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ኤፌሶን 6 ከቁጥር 10 እስከ 12። ክርስቲያኖችን መዋጋት ዋጋ ዕቅድ አወጣል አንደኛ በሽታን በማምጣት ሁለተኛ መካንነትን በማምጣት ሶስተኛ እንቅልፍን በቤተ ክርስቲያን ውስጥ በማምጣት አራተኛ መከፋፈልን በቤተ ክርስቲያን ውስጥ በማምጣት አምስተኛ በራድ ወይም ትኩስ በሕይወት ሳይሆኑ እንደው ብቻ ለብ ብለው በቤተ ክርስቲያን ውስጥ እንዲኖሩ ሰዎችን ማድረግ ስድስተኛ የእግዚአብሔር ቃል እውቀት እንዳይኖራቸው ክርስቲያኖችን ማድረግ፣ ሰባተኛ የመጥፎ ባሪያ አርያ እንዲሆኑ ማድረግ፣ ስምንተኛ ፊት ለፊት በሥጋ መዋጋት ናቸው። ከላይ ከተጠቀሱት ሁለቱን ለማስረዳት እወዳለሁ። አንደኛው በሥጋ መዋጋት ነው። በትስጤን ቴሌቪዥን በመጠቀም አዲስ የተወለደ ክርስቲያንን አያለሁ። ፈሪሳውያን የኛ ስለሆኑ አንዋጋቸውም። ከዚያ በኋላ ሴቶቻችንን ወደ ትላልቅ ቤተ ክርስቲያኖች እንልካለን። ቤተ ክርስቲያን ውስጥ መስቲካን እንዲያኝኩ ወይም ሕፃን እንዲያስለቅሱ ወይንም ደግሞ ማንኛውንም ሰዎች የእግዚአብሔርን ቃል ከመስማት ሊያግዳቸው የሚችለውን ነገር እንዲያደርጉ ይደረጋል። ለምሳሌ በስጋ ሳይሆን በመንፈስ ሆነው መጥተው ስብከት በሚሰበክበት ጊዜ እንቅልፍን በቤተ ክርስቲያን ውስጥ እንዲጥሉ እናደርጋለን። መልእክቱን በጥሞና የምታዳምጥ መሆንን በሚያዩበት ጊዜ ውጪ ጠብቁህና ከእነርሱ መካከል አንዷ ሰላምታ ትሰጣለች ወይም ደግሞ ስጦታ ታበረክትልሃለች። ስጦታው የሚሆነው አንተ በጣም የምትወደው ነገር ነው። ጓደኛም ሆና ትቀርብሃለች። አንተ ማንነቷን ከማወቅህ በፊት በቤተ ክርስቲያን ውስጥ የተማርከውን ትምህርት በሙሉ ከውስጥህ እንዲጠፋ ታደርጋለች። ለሁለተኛ ክርስቲያን ግን ከነዚህ ሴቶች አንዷ አሮጣ እርሱን ሰላም በማለት አዲስ የተለወጠች ክርስቲያንም አድርጋ ራሷን በማቅረብና በአካባቢውም የምታውቀው ሰው እንደሌላት በማድረግ ቤቱን ትጠይቃለች። ወደ ቤቱም በሚወስዳት ጊዜ በፍጥነት ስጦታን ይዛ ክርስቲያን ደግሞ ይህንን ከፍቅር የመነጭ ስጦታ አድርጎ እንዲቆጥረው ታደርገዋለች። በዚህ ሁኔታ መመላለሷን በመመላለሷ የክርስቲያን ብርሃን በክርስቶስ ኢየሱስ ያገኘውን ብርሃን ከውስጡ እስኪጠፋ ድረስ ትከታተለዋለች። መጨረሻም ሐሳቧ ሲሳካላት አመጣጧን ታቆማለች። ሕይወት ባላቸው ቤተ ክርስቲያኖችና ኅብረቶች ላይ የሚደረገው ሌላው ሥራ ደግሞ የሚከተለው ነው። ክርስቲያኖች የእግዚአብሔርን ቃል በማንበብና በማጥናት ተስፋ በማስቆረጥ በዚህም እግዚአብሔር የሰጣቸውን ሥልጣንና ተስፋ እንዳያውቁ ማድረግ ነው። በታላላቅ መንፈሳዊ ስብሰባዎች ወይም ኮንፍራንሶች ላይ እነዚህ ሴቶቻችን ይላኩና አለመስማማትንና ጠብን እንዲፈጥሩ ይደረጋሉ። ክርስቲያኖች እንዴት እንደሚታወቁ የተወለደ ክርስቲያን ሁልጊዜ በሚይዘው መጽሐፍ ቅዱስ ወይንም በሚካፈልበት ብዙ ኅብረቶች አይታወቅም። በመናፍስት ዓለም እነዚህ የሚታወቁት በልባቸው ውስጥ ብሩህ ሆኖ እንደሚያበራ ሻማ አይነት በሆነው ሁልጊዜ ያለማቋረጥ በሚበራው ብርሃን ወይንም ከአናታቸው በላይ ክብ ብርሃን ወይንም ደግሞ በዙሪያቸው ባለው የእሳት ቅጥር ነው። ክርስቲያን በሚራበት ጊዜ በሚራመድበት ጊዜ መላእክት አብረውት ሲራመዱ እናያለን። እነዚህም መላእክት አንዱ በቀኝ አንዱ በግራ አንዱም ከኋላ በመሆን ነው። በዚህ ምክንያት ወደ እርሷ ወይም ወደ እርሱ ለመጠጋት በፍጹም ያዳግተናል። ክርስቲያንን ልንጠጋው የምንችልበት አንድ ብቸኛ መንገድ ኃጢአት እንዲሰራ በማድረግና ቀዳዳዎችን በመፍጠር ነው። አንድ ክርስቲያን መኪና በሚነዳበት ጊዜ ለማጥቃት ፈልገን ስናየው ሁልጊዜ ብቻውን ሳይሆን መልአክ ከጎኑ ሆኖ እናገኘዋለን። ኦ፣ ክርስቲያን እግዚአብሔር ለርሱ ያለውን ሁሉ ቢያውቅ ኖሮ ምንኛ በኃጢአት እየገባ የማይረክስና በግድየለሽነት የሚኖር ባለሆነ ነበር። ክርስቲያኖችን ወደ ኋላ እንዲመለሱ ማድረግ